ምናምን እንደዚህ በጣም ስጥ ብዬ በቃላል ከአምላክ ጋር ማወረ አይነት ሰው ነበርኩኝ እና ከዚህም ወደ ሰው ሀገር መጥቼ ራሱ መስቀል ምናምን እንደዚህ ይዤ እንደዚሁም ደግሞ ውዳሴ ማርያም ታውቂዋለሽ ያስባለሁ ምናልባት ኦርቶዶክስ ከነበርሽ እና ውዳሴ ማርያም አለ የዞር የዘወትር ጸሎት ምናምን አደርግ ነበረ ወዘተ ነገራቶች እና እነዛን ነገራቶች እያደረግኩ እዚህ ራሱ እያሉ ጠዋትና ማታ ሳልጸልይ አልተኝ ያም ነበረ ጠዋትን ጸል ያለው ሳልጸልይም ማልተኛው ነበር። ጠዋትም ማታም እጸልይ ነበረ እና በጣም አምላኪ ነበርኩ በጣም እና ሃይማኖቴን በጣም ውድ ሳላላ ሃይማኖት ሳለ ስልምና ሲያነሱብኝ ደግሞ የሚያንገሸግሸኝ አይነሳው ነበር፣ ቅጥቅጥ የሚያደርገኝ ገብቶሻል። ሙስሊሞችን ብዙም የማልወድ አይነሳም ነበርኩኝ፣ አልሐምዱሊላሂ። ነገር ግን ካለታት አንድ ቀን እንትኖች ትምህርት በጣም ወዳለው ከልጅነት የጀምር ትምህርት እወዳለሁ እና እንደዚሁ እየተማርኩኝ በፊልም የሚያስተምር የስቅለት እንትን ነበረ። የስቅለት ፊልም አለ ካወቅሽው ማለት ነው። የኢየሱስ ክርስቶስ ሕይወት ታሪክ ተብሎ የስቅለት ፊልም እያየሁኝ፣ የኢየሱስ ክርስቶስ ሕይወት ታሪክ ነው። ከዛ ያንን እንትን እያለ አጋጣሚ ሆኖ ኢየሱስ ክርስቶስ በባስ ሲፈተና የሁት የባቡ በሰይጣን ገብቶ ምናምን እንደግን ማርቆስ እና ሉቃስ ላይ ያለው ማለት ነው። ከዛ ያነ እየተፈተነ ሲያየው እኔ ገጠር ልጅ ነኝ እረኛ ሁኝ ነው ያደግኩት እና እንደዚያ ስለነበረ ማለት ነው ሳየው ያንን እንትኑን እባቡ እየፈተነው ሳየው እየሱስን እንዴት አምላክን ይፈትነዋል ስልሽ አላህ ስብሀነ ተዓላ ወደ ቀኑ መንገድ ሲመራች በሆነ ነገር ጥርጣሬ ይፈጥርብሻል እንዴት ነው አምላክን ሰው እንዴት ነው እባብ የሚፈትነው እንዴት ሰይጣን አምላክን ይፈትነዋል ምናምን በሚል ጥርጣሬ ውስጥ ገባሁ ማለት ነው በዛ ከዛ በኋላ ኖ መሆን የለበትም አይ ነው አይ አይ እያልኩኝ ከራሴ ጋር እየተታገልኩ ነበረ። ከዛ እየተታገልኩ እየተታገልኩኝ ምንድን ሆነ ለምን አላነብም እኮ አልኩኝና እንትን ምንድነው ባይብልን አወርድኩ ከፕሌይ ስቶሪ። ያው ባይብል አልነበረኝም ነበረ ውጭ ስለነበርኩኝ አልነበረኝም ባይብል እንዳውሎድ አደረግኩኝ። ከዛ በኋላ ማንበብ ጀመርኩኝ። ሰርች አደረኩኝ ዩቱብ ላይ ሰርች አድርጌ፣ ውይይት ነበረ እየሱስ ብዬ ሰርች ታድርግ ኢየሱስ አምላክ ነውን የሚል ዶክተር ዛኪር ናይክ የአህመድ ዲዳት ኡስታዝ አቡ ሀይደር ፓልቶክ ላይ ሲወያዩበት የነበረው ምናምን ዩቱብ ላይ ይመጣልኝ ከዛ ዓለም አቀፍ ዳይዎች ናቸው። እንደሚታወቀው እነ ዶክተር ዛኪር ናይክ የሚወያዩት ደግሞ ከዓለም አቀፍ የሃይማኖት ምሁራን ጋር ነው። እና እነሱ የሚወያዩትም ማዳመጥ ጀመርኩ። ከዛ እየተወጠረው ጎመስ ይተላለፍ ስለነበር እነዛ ማዳመጥ ጀመርኩ። በቃ ቢያንስ በቀን አምስት ስድስት ኦዲዮ አንድ ሰዓት አንድ ሰዓት አዳምጥ ነበር። ለሰባት ሰዓት ስራ እየሰራሁ በቃ የማይሰራ ስራ ራሱ ስራ ነበረ። የሆነ ሳዳምጥ እንትን እንደ የሆነ እጽፋለሁ እያለሁ ባይብል እገባለሁ እጽፋለሁ እያለሁ ከዛ በኋላ ደግሞ አምጣለሁ እንደዛ እያዳመጥኩኝ እያነበኩ ባይብልን ማየዋለሁኝ። ከዛ በኋላ ስለ ክርስትና ያለኝ አመለካከት ስጸል እየነበረ ሰው መጸለይ ያውቀው ሳያደርግ የነበረው በቃ ከአምላክ ጋር የነበረኝ ቀረቤታ ሙሉ በሙሉ ተውኩኝ። የሆነ የኖርሽበትን ነገር ለመተው በጣም ከባድ ነው የሚሆነው። እና ውዝግብ ነው ያልኩት፣ መካከል ውዝግብ ታቅያለች። ወደ ስልምናውም እንዳንመጣ ስልምናውን የምንጠላው አይነት ሃይማኖት ነው ይሄኛውን ደግሞ እንዳልይዘው ይሄኛው እያጠራጠረኝ ነው እና መካከል ላይ ቁሜ በጣም ተረበሽኩኝ። ከዛ በኋላ ምንድነው ጸለይኩኝ፣ እጸልይ ነበር እንዳልኩሽ። አንድ ጊዜ ሰማያት ሰማያትና ምድርን የፈጠርከው አምላኬ ሆይ፣ እባክህን ወደ አንተ ምራኝ፣ አንተን እፈልግሃለሁ፣ እባክህን ምራኝ አልኩኝ ማለት ነው። ከዛ በኋላ ማዳመጥ ጀመርኩኝ። እንዳልኩሽ እስልምናው ውይይት በሚያደርጉ ጊዜ ፓልቶክ ላይ የተለያዩ ቦታዎች ላይ ያደረጉት እንዳልኩሽ እንትን ይባላል። ከዛ ያንን ውይይቱ ስሰማ ውይይቱ የእስልምናው እንትን ከልቤ ይገባ መጣ። የአንድ አምላክ አስተምሮ ስላሴ የሆነስ መጽሐፍ ቅዱሳዊ ነሆነ በሚል ውይይት ነበራቸው። ስላሴ ከየት መጣ? አስተምሮቱ ምንድን ነው? ነቢያት ይህንን አስተምሮ አስተምሮ ወይስ አላስተማሩም? የኢየሱስ አምላክነት ወይስ ምንድን ነው የሚለውን ነገር እያንዳንዱ ነገር ኢየሱስ ተሰቅሏልን? የተለያዩ እንትኖች፣ ጥቅሶች እየተጠቀሱ ይወራ ነበር። የኢየሱስን አምላክ ያደርገዋል ብለው የሚጠቅሱትን ጥቅሶች ሙስሊሞች ፍርስርስ ያደርጉታን ና ነበር የሚወያዩት አላህ ይጠበቃቸው እና በጣም የሚገርም ውይይት እሰማለሁኝ በተቃራኒው ደግሞ ፓስተሮች ይገቡ ነበር፣ ቄሶች ይገቡ ነበረ። ግን የሚመልሱት መልስ ዜሮ ማለት ይመልሳሉ እኮ፣ ግን ከዚህ ግባ ብለሽ የሆነ ራስሽን የምታሳመኝበት አይነት አልነበረም። የሚመልሱለት ለምናልስ ማለት ነው እንመልሳለን ይላሉ፣ ግን ስለስላሴ ሲያስረዱ፣ ለምሳሌ አንተ አለ ነፍስህ አለ እንትንህ አለ እያሉ ሰላንች ነው የሚያወሩት፣ ወይም ደግሞ ዛፍ አለ ወይም ብርቱካን አለ ወይም ቆላን አለ ምናምን እያሉ ነው እንትን የሚሉት የሚያስረዱት እንጂ ግልጽ ያለ አስተምሮ የለውም። ግን ስለ እስልምና ሲጠየቅ ደግሞ ስለ ተውሂድ ነው የሚወራው። እስልምና እንደዚህ ነው፣ ተውሂድ እንደዚህ ነው፣ መለኮታዊ ራዕዩ እንደዚህ ነው። የነቢያት ስብከት ነው እስልምና፣ ስላም ኢስላም፣ ስላም እንዳለ አስተምሮ ሆነ። ግልጽ ያለ ጥርት ያለ በቃ አንቺን የሚማርክ አይነት አስተምሮ ስለነበረ ከዛ በኋላ ሳበይ ማለት ነው ያነ ያንን የሳበይ በነገራችን ላይ ጥልቅ ያለ እውቀት ስለነበረኝ አይደለም ግን የአንድ አምላክ አስተምሮ ነቢያት ያስተማሩት አንዱንና ብቸኛውን አምላክ መሆኑ አንድ። ሁለተኛ ደግሞ እስልምና የተፈጥሮ ሃይማኖት መሆኑ ሁለት። ክርስትናው ላይ ደግሞ ስላሴ የሚባለው አስተምሮ በጣም የተወዛገበ እንኳን አይደለም እናቀርቶ ነቢያት ሊያስተምሩት እንኳን ሐዋርያት ሊያስተምሩት ከጊዜ በኋላ የመጣ መሆኑ አረጋገጥኩኝ ማለት ነው። አረጋገጥኩኝ። ከዛ በኋላ የተወሰኑ ትምህርቶችን ተማርኩኝ። ሰለ እስልምና ሰለ ኢማን ሰለ ኢህሳን እንደዚሁም ደግሞ ሰለ ተውሂድ ሰለ ተለያዩ ነገራቶች መማር ጀመርኩኝ። ያንን ከተማርኩ በኋላ ለምን ሻሃዳ ልይዝም? ማለት ምን እጠብቃለሁኝ? አንዱን አምላክ በብቸኝነት እንደምመለክ ነቢያቶች ሁሉ የሰበኩት ያንን እንደሆነ ኢየሱስ ራሱ የሰበከው በይብል ላይ ምንድነው የሚለው ነገር ተረዳሁኝ። ያንን ከተረዳ በኋላ ምንድነው የምጠብቀው አልኩኝ። ገብቶሻ? አሁን ብናገር ቤተሰብ አለ ሁሉ ነገር ነው ፍርስስ፣ የሚለው በጠገቢ ያለው ነገር ሁሉ ፍርስርስ ይላል። ገብቶሻ? ስለዚህ ራሴ ራሴ ያስኩኝ ማለት መሻዳ በራሴ እነሱ ሲሉ አብሬ እየተከተልኩ ሻሃዳ በራሴ በራሴ በራሴ እነሱ የሚሉትን ድጋሚ ያልኩት በቃ። ከዛ በኋላ ሰለሰላት ተማርኩኝ። ሰለሰላት በራሴ በይቱ ማለት ነው የተማርኩት። የሚገርምሽ ነገር ሰላም መስገድ ጀመርኩኝ። ቁርአን መለማመድ ጀመርኩ በራሴ ሱረቱን ፋቲሃን፣ ሱረቱ ክላስ፣ ሱረቱ ናስ እንደዚህ ከጎረቤት ድሮ ከኛ ጎረቤት የሚቀራበት ቦታ ነበረ እና ከዛ ምሰማ ነበረ ሱረቱ ፋቲያን የተወሰነ ለምጆ ነበርና ሶረቱ ናስ እንደዚህ ምናምን በራሴ መለማመድ ጀመርኩኝ። ከዛ በኋላ መቅራት ጀመርኩ በራሴ ራሴ ኩሳላት ጀመርኩ በራሴ ያንስልሽ። በቀን የሚገርምሽ ነገር በየቀኑ ብዙ ትምህርቶችን ነበረ መማሩ። ሆነ ቢያንስ አንድ ሰዓት ሁለት ሰዓት በዛ ሰዓት በጣም ብዙ ዳዒዎች ነበሩ። በእንትን በሲዲ ያስተማሩት ምናምን እንዳለ፣ የሚገርምሽ ነገር ዩቱብ ላይ የሚያልፍ ትምህርት አልነበረ። በቃ ሁሉንም ነበረ ሰለሰላት፣ ስለተለያዩ ነገራቶች ይሰማለሁኝ። ለስምንት ወራት ድምፄን አጥፍቼ እየተማርኩኝ ነበር። ከስምንት ወራት ከሰባት ወራት በኋላ ነው እስልምና ኢላን ያደረኩት ማለት ግልጽ ያደረኩት እኔ በቃ በደንብ ጥንክር ስል ማለት ነው። ማንም ሰው ቢነቀንቅሽም እንደማትወድቂ ስታረጋግጭ ይፋ አደረግሽው። ደስ ይላል። እንግዲህ ግን ብዙ ጊዜ ሙስሊመቶቻችን ናቸው የሚሰልሙትና ከወንዶቹ የሴቶቹ ይበልጣል። ላይክ ኢንተረስት ምን ሆኖ እኛ ሴቶችንን እና ለምንድን ነው? እኔ ልግባልሽ።